ማንቸስተር ዩናይትዶች በክረምት የዝውውር መስኮት ላይ የፊት መስመር አጥቂ ለማስፈረም ጥረት እያደረጉ ነው። እንደሚታወሰው ብሪያም ኤምቤሞ ወደ ማንቸስተር ዩናይትድ ማቲያስ ኩኛ በመከተል ሁለተኛው ፈራሚ ይሆናል ተብሎ እየተጠበቀ ነው ያለው። ነገር ግን ለዚህ ተጫዋች ብሬንፎርድ እስከ 60 ሚሊዮን ፓውንድ ነው ማንቸስተር ዩናይትዶች እንዲከፍሉ ውሳኔ ወይም ያስተላለፉት የመሸጫ ዋጋ 60 ሚሊዮን ፓውንድ እንደሆነ ቁርጥ አርገው ነግሯቸዋል። ሊውሳ የቀድሞ የማንቸስተር ዩናይትድ ተጫዋች ኤምቤሞ ወደ ማንቸስተር እንዲወጥ እንዲመጣ እፈልጋለው ማንቸስተር ዩናይትዶችም እስከ መጨረሻው ድረስ ጥረት ማድረጋቸውን ሊቀጥሉ ይገባል ሲልም ነው ሀሳቡን ያስደመጠው። ሊውስሀ ኤምቤሞም በነገራችን ላይ ወደ ማንቸስተር ዩናይትድ የመምጣት ፍላጎት እንዳለውም ነው ይፋ የተደረገው። በቀጣይ የዚህ ተጫዋች ዕጣ ፈንታ ምን ሊሆን ይችላል የሚለው እጅግ የሚጠበቅ ነው። ሌላ ከማንቸስተር ዩናይትድ ጋር በተያዘ የኤምቤሞ ጉዳይ እንኳን የማይሳካ ከሆነ ከፌንቲና ማለት ነው። ሰዓት የጣሩ እንደሆነም እየተነገረው። በተለይ በሰላሳ ሁለት የጣሊያን ሴሪያ ጨዋታ አስራ ዘጠኝ ጎሎችን በአለፈው የውድድር ዓመት በጣሊያን ሴሪያ ላይ አስቆጥሯል። ከሁለት ሺህ በተለይ ከአምስት ዓመት በፊት ማለት ነው ወደ ኤቨርተን በመምጣት ስኬታማ ያልሆነ ጊዜን አሳልፈዋል። አሁን ግን ማንቸስተር ዩናይትዶች ይህንን ተጫዋች እስከ አርባ እንዲሁም እስከ አርባ አምስት ሚሊዮን ፓውንድ ውጪ በማድረግ ሊያስፈርሙት እንደሚችሉ ነው ጋዜጣ ዴሎስፖርት ስፖርት መረጃውን ይፋ ያደረገው። ስለዚህ በቀጣይ ማንቸስተር ዩናይትዶች ይህንን ተጫዋች የሚያስፈርሙበት እድል ይኖራሉ የሚለው እጅግ ይጠበቃል። ማንቸስተር ዩናይትዶች ከዚህ ተጫዋችን ባሻገር እንደነ ኤኪቲኬ ከኢንትራ ፍራንክፈርት ተጫዋች በበርካታ የ አውሮፓ ክለቦች እየታደነ ያለ ተጫዋች ነው። ኤክቲኬን ከሚፈልጉ ክለቦች መካከል አንደኛው ማንቸስተር ዩናይትዶች ነው። ማንቸስተር ዩናይትዶች በዘንድሮ የክረምት የዝውውር መስኮት ላይ የፊት መስመር አጥቂ ዋነኛ ትኩረታቸው እንደሆነ በዚህ የክረምት የዝውውር መስኮት ላይ አንድ አጥቂ ሳያስፈርሙ እንኳን ዝውውሩ ከተዘጋ በቀጣይ የውድድር ዓመት ላይ ትልቅ ክፍተት እንደሚኖሩባቸውም ነው እየተጠቆመ ያለው። ማንቸስተር ዩናይትዶች ግን ቀደም ብለን የጠራናቸው ተጫዋቾችም እንዲሁም ሌሎች ተጫዋቾችን ለማስፈረም የሚፈልግ ከሆነ በክለቡ ውስጥ ያሉ ተጫዋቾች መሸጥ አለባቸው። እንደነሳንቸው ሳንቸው እንደሚታወሰው ከናፖሊ ጋር ስሙ እየተያያዘ ነበረ። ናፖሊዎች የሳንቾን 300 ሺህ ፓውንድ ለመክፈል እንደሚቸገሩ በጣም ከባድ እንደሚሆንባቸው ከቀናት በፊት እንዲሁም መገለጹ አይዘነጋም። ዛሬም ማለዳም የስፖርት ዳይሬክተሩ በተለይ ናፖሊ ስፖርቲንግ ዳይሬክተር ማለት ነው፣ ይህ የሳንቾ ጉዳይ የወራዊ ደሞዙ ጉዳይ ትንሽ ከባድ ነው ሲሉ ሀሳባቸውን ሰጠዋል። አሁን ግን አዲስ እየወጡ ያለው መረጃ ሳንቾ ወደ ዩቬ የሚሄድበት እድል እንዳለ እንዲሁም ዩላሆቪች ደግሞ ይሄ የጁቬንቱስ ተጫዋች ነው። ይህን ደግሞ በምትኩ ማንቸስተር ዩናይትዶች የሚያገኙበት እድል እንዳለም ነው እየተጠቆመ ያለው። ማርከስ ራሽፎርድን በበርካታ የእንግሊዝ ፕሪምየር ሊግ ክለቦች የተፈለጉ ይገኛል። በተለይ በውሰት በተሰጠበት አስቶን ቪላ፣ አሁን ደግሞ በጥብቅ የማንቸስተር ዩናይትድን በር እያንኳኳ በሚገኘው ኒውካስል ዩናይትድ ማርከስ ራሽፎርድ እየተፈለገ እየታደነ ይገኛል። ማርከስ ራሽፎርድ በቀጣይ በዚህ ክለብ ይቆያል ወይስ ወደ ኒውካስሎ ወደ ሌሎች የእንግሊዝ ፕሪሚየር ሊግ ክለቦች ያቀናል? የሚለው በጣም ተጠባቂ ነው። ልቡ ግን እሱ ባርሰሎና ካታላን እያለ ይገኛል። ባርሰሎናዎች ደግሞ ተጫዋች የሚያስፈርሙበት አቅም ላይ አይገኙ። ምክንያቱም በላሊጋው የሂሳብ ፔሮላቸውን ወጪና ገቢያቸውን ማመጣጠን እንዳለባቸው ከዚህ ቀደም በተደጋጋሚ ይነገራቸዋል ተነግሯቸዋልም። ያን ብቻ ሳይሆን ያስፈረሟቸውን ተጫዋቾችንም ለማሰለፍ ከፈለጉ በሂሳብ ወይጭና ገቢያቸውን በትክክለኛው መንገድ ማጣራት ወይም ባላንስ እሽት መስራት እንዳለባቸው ነው እየተጠቆመ ያለው። የማርከስ ራሽፎርድ እንዲሁም ከሮብና ሞሪን ጋር በዚህ ሰሞን ሰጣ ገባ ውስጥ እየገባ የሚገኘው አልሃንደር ጋር ናቸው እጣ ፈንታ በዚህ የክረምት የዙር መስኮት ከማንቸስተር ዩናይትድ ጋር በተያዘ በስፋት የሚነሱ ሀሳቦች ናቸው። በተለይ አልሃንደር ጋር ናቸው። የማርከስ ራሽፎርድን አስተሞቢ ላይ ያለ ማሊያን መለያም ለብሶ መገኘቱ ከሮብና ሞሪ ጋር ትንሽ ሰጣገባ ውስጥ ከቶታል ምክንያት ምክንያቱም መልእክት ትልቅ መልእክት ነው ማርከስ ራሽፎርድን ወደ አስቶን ቪላ ሸኝተው ድንቅ ነበረ አሁንም እኔም ቦታ ድንቅ ነው መሆነው እንዳይቆጭ አይነት መልእክት እንደሚመስል ነው በርካታ የእንግሊዝ መገናኛ ብዙሃኖች ጠቆም እያደረጉ የሚገኙት ስለዚህ የሮቨና ሙሪ የ እንዲሁም የነዚህ ተጫዋቾች እንደነ ማርከስ ራሽፎርድ አለሃንደር ጋር ናቸው ዕጣ ፈንታ በክረምት የዞር መስኮቱ ላይ ለማንቸስተር ዩናይትድ ምን ሊዞ ሊመጣ ይችላል ሲሳይ ወይስ ኦስ የሚለው ጉዳይ እጅግ ተጠባቂ ጉዳይ ነው። በማንቸስተር ዩናይትድ በኩል ያለው የክረምት የዞር መስኮት አንደኛውም ሐሳብ ይሄ ነው። ሌላ ድሬስ መርቴንስ እናገኛለን። በአውሮፓ እገር ኳስ ስማቸው ከናኙ ተጫዋቾች መካከል አንደኛውም ድሬስ መርቴንስ ነው። በናፖሊ ብዙዎች አስተዋውሱታል። ናፖሊ ቆይታው 397 ጨዋታዎችን አድርጎ 148 ጎሎችን አስቆጥሮ የክለቡ ኮኮ ጎል አግቢ እንደሆነ አይዘነጋም። ያለፉት ሁለት አመታት ግን በጋላታ ሳራይ ነው የእግር ኳስ ጊዜውን ያሳለፈው። አሁን በ38 ዓመቴ እግር ኳስ በቃኝ ሲል በዛሬው ዕለት ይፋ አድርጓል። ሬስ መርቴዝ በብሔራዊ ቡድን ቆይታው በአጠቃላይ 109 ጨዋታዎችን ነው ያደረገው። በ109 ጨዋታዎች ቅዱስ ምርቲዝ 21 ጎሎችን ለቤልጅየም ብሔራዊ ቡድን ያስቆጠረ ተጫዋች ነው። ሌላኛው ደግሞ ከርኬዝን እናገኛለን። ከበርንሞዝ ዘንድሮ የውድድር ወይም በዘንድሮ የክረምት ላይ በጣም አደጋ ውስጥ ከወደቁ ክለቦች መካከል አንደኛው በርንሞዝ ነው። ኮከቡን ማጣቱ ከቀናት በፊት ይፋ ተደርጓል። በዚህ ሰዓት ግን ከርኬዝ የሊቨርፑል ተጫዋች መሆኑን የሕክምና ምርመራውን በይፋ ማጠናቀቁ ጥቂት ደቂቃዎች በፊት የወጡ መረጃዎች ጠቁመዋል። ኬርኬዝ በፕሪሚየር ሊግ በቦርንሞዝ ባሳለፍነው የውድድር አመት ላይ ማለት ነው በሰላሳ ስምንት ጨዋታዎች ላይ ተሳትፏል። ከሰላሳ ስምንት ጨዋታዎች ሁለት ጎሎችን አስቆጥሯል። አምስት ለግብ የሚሆኑ ኳሶችን አመቻችተው ሰጥተዋል። ይህ ተጫዋች በቀጣይ አምስት አመታት የቀያዮቹን የሊቨርፑሎችን ማሊያ በመልበስ ግልጋሎት ለመስጠት ዝግጅቱን መጨረሱ እንዲሁም የህክምና ምርመራ ማድረጉን ነው ከጥቂት ደቂቃዎች በፊት መረጃዎችም ይፋ የሆኑት እዚሁ ቀያዮቹ ቤት ውስጥ ስናቀና፣ በቀያዮቹ ቤት ውስጥ ብዙ ተጠብቆበት የተጠበቀበትን ያህል ሚና የተወጣ የማይገኝ ተጫዋች አለ፣ ዳርዊን ኑኔስ። ይህ ተጫዋች ከናፖሊ ጋር መስማማቱን ነው የጣሊያን መገናኛ ብዙኃንም የጠቆሙ ያሉት። በተለይ ይህ ተጫዋች ወደ ናፖሊ ለመሄድ ፍላጎት እንዳለው ተጠቁሟል። ነገር ግን ናፖሊና ሊቨርፑል በተጫዋቹ የዝውውር ሂሳብ ላይ ከስምምነት ላይ መድረስ እንዳለባቸውም ነው ተጠቆሙ። ስለዚህ ይህ ተጫዋች ወደ ጣሊያን ሴሪያ የመሄዱ ጉዳይ ያን ብቻ ሳይሆን ይህ የማይሳካ እንኳን ከሊቨርፑል የመውጫው በር ሙልል ብሎ መከፈቱን ነው ዛሬ የተለያዩ የጣሊያን መገናኛ ብዙኃን የእንግሊዝ መገናኛ ብዙኃን መረጃዎችን ይፋ ያደረጉ የሚገኙ ስለዚህ፣ የዚህ ተጫዋች በቀጣይ ማየት ሁነት ይኖራል። በዚህ ክለብ ይቆያል ወይስ ወደ ሌሎች ክለቦች በመሄድ የጨዋታ ጊዜውን ያሳልፋል የሚለው እጅግ ተጠባቂ ነው። ሊያም ዴላፕ ቼልሲ የያዘው ፕሮጀክት እጅግ አስደስቶኛል ሲልም ሀሳቡን ገልጸዋል። ከኤርትቷን ነው ወደ ሰማያዊዎቹ ቼልሲ በዚህ የክረምት ዙር መስኮት የተቀላቀለው። በዓለም ክለቦች ዋንጫ ላይ ሁለት ጨዋታዎችን ተሰልፏል። የመጀመሪያ ጨዋታ ተቀይሮ በመግባት እንዲሁም ደግሞ በፍላሜንጎ በተሸነፉበት ጨዋታ ደግሞ በዚህ የጨዋታ ሁነት ላይ ማለት ነው። በፊላሚንጎ ይቅርታ፣ በፊላሚንጎ በተሸነፉበት የሶስት ለአንድ የጨዋታ ውጤት ላይ ሙሉ የጨዋታ ሁነት ላይ ተሳትፎ አድርጓል። ጥሩ እንቅስቃሴ እንዳደረገ እንዲሁም ቼልሲ እጅግ እንደተመቸውም ነው፣ ያም ደላፕ ሀሳቡን እየሰጠው ስለዚህ በቀጣይ ከነ ኮል ፓልመር ጋር በተለይ ከኮል ፓልመር ጋር በማንቸስተር ሲቲ ያሉ ይታወቃሉ። ከ15 ዓመት ቡድን በታች አብረው ተጫውተዋል። በዛ አካዳሚ በዛ የነበረንን ጥምረት ያም ብቻ አይደለም በቀጣይ ቼልሲን ወደነበረበት እንመልሳለን ቼልሲ የያዘውም እቅድ ተመችቶኛል ሲል ሀሳቡን ሰጥቷል። ያማል የሰሞኑ መነጋገሪያ አጀንዳ ሆኗል። እንደሚታወሰው ከቀናት በፊት ያማል ከጾታዊ ትንኮሳ ወይም ከዚህ አግባብነት ያልሆነውን አድራጎት አድርጓል በዋትስአፕ መልእክት በሚል ክሪስቲን የተባለች በዚህ የፖርኖግራፊ ቪዲዮ ላይ የምትታወቅ ሴት ጋር ግንኙነት እንደነበረው ራሷ ይፋ ማድረጓ አይዘነጋም። እሷም የተለያዩ ቀልዶችን እንዳፌዘችበት 18 ዓመት እኳ አልሞላህም፣ እንዴት ምናምን፣ እሱም ችግር የለም ብሎ እንደነገራት ይህም ከጾታዊ ትንኮሳ ጋር በተያዘ ስሙ በሳምንት በፊት ሲነሳ ነበረ። በቀናቱ በስፋት ከሚነሱ ጉዳዮች መካከል አንደኛው ይህ ነበረ። ከዛም በኋላ ግን ከኔማር ጋር አንድ ፎቶ ይነሳል። በጣም አይዶል ከሚያደርጋቸው ተጫዋቾች መካከል እንደ አርያ ከሚመለከተው ተጫዋች መካከል አንደኛው ኔማር ጁኒየር ጋ ነው አብሮ በእረፍት ጊዜው ተዝናንቶ ፎቶ በመነሳት እናቴ ይኸው ተመለከሽ በማለት ትዊተር ገጹ ላይ ፎቶ መለጠፍ የቻለው። እንደሚታወሰው ያው አርያው ኔማር እንደሆነ ነው። ለዚህም ለእናቱ ይኸው ደረስኩልሽ የምፈልገው እንዲም እንዲሁም እንደ አሪያ የሚከተለውን ተጫዋችን አብሬ ፎቶ ተነስቻለሁ ው ህልሜን እየኖርኩ ነው በማለት ለእናቱ ሀሳቡን ማስተላለፉን ነው ይፋ የተደረገው። ስለዚህ ላማ ያሚ ላማል ማለት ነው። በቀጣይ ከኔማር የተሻለ ጊዜ በእግር ኳስ ጊዜ ይኖረዋል ወይ ባላንዶርን ያነሳሉ የሚለው እጅግ የሚጠበቀው ጉዳይ ነው።